ኦርቶዶክሲያን ይህን ቪዲዮ ኮፒ ሊንክ ሪፖስት ሼር በማድረግ ዲያቆን ቢኒያም ፍሬውን ፈልገን ልናገኝ ይገባል። ከስልሳ በላይ ቤት ሊያችን ላይ የነደደ ሀብት ንብረት የወደመብን ቤተሰቦች ላይ ጥቃት የደረሰባቸው ተፈነካክተው ተቆራርጠው ከሀገር እንድንወጣ የተደረገ የመጀመሪያው ተከሳሽ ኡስታዝ አቡበከር ሁለተኛው ተከሳሽ አህመድ ጀበል ነው። ተከሳሾቹ ተለይተው ይውጡልን። ስለ መሐመድና ስለ ነብዩ የሚመለከተው ሰውዬ ስለምንድን ነው ስለ ክርስቶስ ትንታኔ የሚሰጠው? ምን አገባው? እሱ እንደማያመልከው እንደማያምነው የምናውቀው ሰውዬ ትንታኔ ይሰጥ። ይሄ ጉዳይ የሃይማኖት ተቋማት ጉባኤ የሚመለከተው አያውቀውም ነበር። እነዚህ ሁሉ መጽሐፉ ሲታተም አያውቅም ነበር። ዛሬ እፎይ ሲነሳ ለእፎይ መግለጫ ስታወጡ እናንተም አብራችሁ አቤት ስትሉ አያታቁትም ነበር? አምላክ ስጋ ለብሷልን፣ እውነት ነውን ብሎ ሲጽፍስ አያገባ፣ አታውቁትም ነበር፣ እናንተ አይመለከታችሁም ነበር ወይ? የኢየሱስ አስተምሮ ምን ነበር? የሚስጥረ ሥላሴና ሚስጥሩ የሚል መጽሐፍ ይጽፍ እሱ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅዱስ ሲኖዶስ ኮሌጅ ነው የስላሴ ዩኒቨርሲቲ ተማሪና ኦርቶዶክስ ተከታይ ወይ ደግሞ ፕሮቴስታንት ተከታይ ነበር? ይሄ ሰውዬ የጻፈው ግን ሙስሊሙ ነው። እነማን እነማን ላሳያችሁ መሰላችሁ? ላውጣላችሁ ይሄን መጽሐፍ ተመልከቱት። ከመካ እስከ ቫቲካን የሚለው በአሰን ታጆ የተጻፈው በገጀራ የተሳለው መጽሐፍ ክርስትናና ኦርቶዶክስን ወይ ደግሞ ክርስቶስን ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያጠለሽ ጽሁፍ ነው። ክርስቶስ በኢስላም የሚል መጽሐፍ የተጻፈ መጽሐፍ አለ። መጽሐፍ ቅዱስን ማን በረዘው የሚለው በአያልነህ መሐመድ በአያልነህ መሐመድ የተረጎመ መጽሐፍ ነው። ክርስቶስን የሚያጠለሽ ጽሑፍ ያለው ኢየሱስ የእስላም ነቢይ ነው የሚል ዝግጅቱ በመሐመድ ይፍጣር ትርጉሙ በኢድሪስ መሐመድ የተረገመ በነጃሺ መተመሚ የተጻፈው መጽሐፍ ክርስቶስን የሚያጠለሽ መጽሐፍ ነው። ክርስቶስ ማን ነው? 33 ስት ወሳኝ ጥያቄዎች ክርስቶስን እበዩ የሚል ደግሞ በኦሮምኛም የተጻፈ መጽሐፍ በውስጣስ አቡበከር በአህመድ ድንጀበል 33 ጥያቄዎች የክርስቶስ ውስጥ በውስጡ ምን እንዳካተተ ላሳያችሁ የክርስቶስ ማን ነው መጽሐፎች፣ ኢየሱስ ማንነት ጉዳይ ላይ የሚተነትነው አህመድን ጀበል፣ ቄስን ተናላልኳችሁ፣ ፓስተርን ተናላልኳችሁ። በውስጥ የት ተንጫጫችሁ ነው? ተንጫጩ። እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ሆይ? አሊሞቹ ያውቋችኋል ወይ? ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጥታችሁ የሌላውን እምነት የሚተነኩስ ንግግር፣ ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱ? ላለፉት ስድስትና ሰባት ወራት እኔ ከስሩኝ ይሰማችሁ ነበረ በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ፣ አሁን ላይ ይሄ ሰው የተናገረውን ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት ስድስት ሰባት ወራት እኔ ስሰማችሁ እየታዘብኩ የነበረው ለምድር ህዝበ ሙስሊሙ ዝም የሚለው ለምን ዝም አለ? ለምን አጉምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? ወደፊት ይሄ ነገሩ ወደ ጦርነት እንዳያመራ ሀገሪቱ እኮ የራሷ ምስቅልቅልል በጣም ብዙ ችግር አለባቸው። አሁን ይህን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሄር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል። መነሻው ግን የኛ ልጆች ናቸው። ስለዚህ ኃላፊነታችሁን ውሰዱ እናንተ ቀድማቸውን ነገር ትፈልጉና ከዛ ሌላው መልስ ሲሰጥ ወይም ደግሞ ሪያክት ሲያደርግ ዲፌንድ ሲያደርገ ራሱን እየየ ትላላችሁ፣ ታለቅሳላችሁ፣ ተበዳይነን ትላላችሁ፣ ተሰደባ አይማምታችን ትላላችሁ። ከትንሽ እስከ ትልቅ የቪክቲም ሜንታሊቲ አላችሁ፣ ወይም ደግሞ የተበዳይነት የበታችነት ስሜት አለባችሁ። ኦኬ፣ የሌላውን ሰው ኢንፎርሜሽን ታጠፋላችሁ። ለምሳሌ ከተሳደቡት አንዱ ይሄ ወንድም መካኒካ አካባቢ ብዙ ጊዜ እንጫል ታክሲ ተራው አካባቢ መብራቱን አለፍ ብሎ ማለት ነው፣ እዛ አካባቢ ሚኖር ይመስለኛል። ቤቱን ኤግዛክትሊ ያላቅ ስለዚህ መካንሽ አካባቢ ብትሄድ አታጡት ነው የነን። ሰውዬ አላየኝም እሱ አያገኝም፣ እኔ ያውቀዋለሁ ብዙ ጊዜ አይቼዋለሁ። እና መንግስት፣ ያዘው ነገር ያስጀመረው እሱ ነው። ካስጀመረው ተማር እሱ አንዱ ነው ማለት ነው። በእሱ ነው የጀመረው ማለት ሳይሆን፣ ስለዚህ ይያዝ እሱ ለህግ ይቅረቡ፣ ይቅደም ውስጥ የመጀመሪያ ተሳዳቢዎቹ ከዚያ በኋላ ሪያክት ያደረገው እፎይ ወይም ደግሞ ስለተሰደበ ለስድቡ መልስ የሰጠው ሊያውም ደግሞ በስድብ አይደለም። እፎይ መልስ የሰጠው እፎይ መልስ የሰጠው በመረጃና በማስረጃ ነው። እነሱ በስድብ ለተናገሩት እፎይ በመረጃ መልስ ሰጠ። እዛኔ እፎይን ጠይቁ። መጀመሪያ ግን ይህንን ጀለስ ለህግ አቅርቡ። ከዛኔ እፎይን ደውዬ መንግስት ይፈልጋል አንዴም ቢሮ አንድ ላይ ደን ደረስ ብለን እንመለስ እለዋለሁ እፎይ እሺ ይለኛል እሱ ችግር የለም ጥፋተኛ ይህ ወጣት እፎይ የተባለ ወጣት እምነቱን ከመከላከል ውጭ የተናከነው ነገር ሌላ ምንድን ነው ምንድን ነው የፈጸመው ጥፋት ምንድነው የሰራው ወንጀል ከዛም ባሻገር ደግሞ የሚናገራቸውስ ንግግሮች በመረጃ የተደገፈው አሁን እዚህ ጋር እንገኝ። ኡስታዝ እንደሚለው በእስላማዊ መጽሐፍት ውስጥ ያልተጻፈ ምንም ነገር ተናግሮ አያውሩ ልጅ እናንተ ራሳችሁ ጽፋችሁ ከምትቀበሏቸው መጽሐፍት ውስጥ እያነሳ እየጠቀሰ እያወጣ ከቁርአንም ሆነ ከተጻፉት መጽሐፍቶች ውስጥም እየተናገረ የሚያሳየውን ነገር ነው። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያለ በመጽሐፍ ቅዱሳን ቢዛን እየመዘነ ከበዛም ባሻገር ሰዎች በሎጂክና በአንደርስታንድ ይለቅ ሰው ሰምቶት ምን ሊል እንደሚችል እንዲ አይነት ነገር አለ እንዴ ብሎ እስከሚባንን ደረጃ እስከሚደነግጥ እስከሚበረግግ ደረጃ ድረስ ማለት ነው። ስለዚህ ከዚህ ውጭ የተናገረው ነገር ምንድን ነው? አይ ከዚህ ውጭ የተናገረው ነገር አለ ከተባለ ቀርቦ በግልጽ መነጋገር ይቻላል። ያም ካልሆነ ደግሞ ያው እኛ መቸስ የተከፈተ ቤት ነው ያለን ማንም ሰው ነው እዛው ብሎ የሚገባው ኡስታዙም እየተነሳ ቤተ ክህነት ይላል። እያሁን እንግዲህ እንደምታዩት ሰሞኑን የነበረውን ነገር ትመለከታላችሁ። ትናንትና በክርስቶስ የማዳን ስራ ውስጥ የነበረውን ጫጫ ትመለከታላችሁ። አሁን ደግሞ ግን ሙስሊሞች እንደዚህ በሞብ የተነሱበትን ነገር ታያላችሁ። ትናንትና ደግሞ የተፈጸመውን ነገር አይታቸዋል። በፕሮቴስታንትና ወንድሞቻችን ልክ የብሽሽቅ አይነት ነገር በሚመስል መንገድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀበትን ወጥተው መቋሚያውን ከበሮውን ይዘው ይሄ ሁሉ ሲሆን የኛ አባት ልጅ እነዚህ ወጣቶች መስዋዕትነት ይገባታል። አሁን ይህ ልጅ ትገደላለህ ገላ አለው እያሉ ይዛቱበት ነው። ቤተክርስቲያኒቷ መቆም አልነበረባት እንደ ተቋም ማለት ነው። ልጄ ብላ ማለት ነው። እንኳን አይደለም በክርክር ደረጃ ላይ ቆሞ ስለ እምነቱ የሚከራከርኩ አይደለም፣ እንደ አንድ ተራ ምዕመን፣ ምን ምን ማለቅ ምዕመን፣ እንደ ተራ በቃ መጥቶ የሚመላለስ ምዕመን በደል ቢደርስበት ኦርቶዶክሳዊ በመሆኑ ብቻ ኦርቶዶክሳውያን አባቶች እንደ ተቋም ወይም ደግሞ ኦርቶዶክሳውያን መንበረ ፓትርያርክ ጠቅላይ ጽህፈት ቤት ቅዱስ ሲኖዶሱ የሚመለከታቸው ባለ ድርሻ አካላት ወጥተው ይሄ ነገር ትክክል አይደለም ብለው መናገር መቻል ነበርባቸው። ይሄ ልጅ አድቦ እኮ መኖር ይችላል፣ ግን አንብቦ የተረዳውን ነገር የተገነዘበውን ነገር ያየውን ነገር እውነትን በመመስከር ደረጃ ኢትዮጵያ ኦርቶዶክስ ቤተክርስቲያን በማስጠራት ደረጃ ኢትዮጵያን እናስጠራታል። አሁን ዛሬ እኔም እፎይ ነኝ፣ እኔም እፎይ ነኝ፣ እኔም እፎይ ነኝ። ትላንትና ሙስሊሞች ሲነሱበት እኔም ክብረት ነኝ እኔም ዳንኤል ክብረት ነኝ ብለን ያው እንደምታውቁት አሁን መልሶ ቤተክርስቲያኒቷን ሊወጋት የሄደበትን መንገድ እናያለን። እና አሁን እኔም እፎይ ነኝ፣ እኔም እፎይ ነኝ የሚለው ኦርቶዶክስ ነው ማለት የነበረባቸው እነማን ነበሩ? የሃይማኖት አባቶች ወጥተው ማስቆምም ያለባቸው መከራከርም ያለባቸው በየትኛውን መንገድ ላይ ማለት ሲጀመር በየትኛውን መንገድ ላይ እንዲህ አይነት ፅንፍ የያዘ አካል አይጠቅምም ለማንም። ለሙስሊምም አይጠቅመው ኦርቶዶክስም ጽንፍ ይዞ እንደዚህ ማለት ነው። የጥላቻም ሆነ ማንኛውም ነገር የሚያደርግ በየትኛውም እምነት ተቋማት ስለያለ አይጠቅመም፣ ለማንም አይጠቅም። እንግዲህ ይሄ ልጅ እንደዚህ አይነት ነገር አይደለም እያደረገ ያለው። ውድ ኦርቶዶክሲያን ይህንን ቪዲዮ ኮፒ ሊንክ ሪፖስት ሼር በማድረግ ዲያቆን ቢኒያም ፍሬውን ፈልገን ልናገኝ ይገባል። ሃይማኖታችን፣ ማህተባችን፣ ቀይ መስመራችን ስልሆን ቀይ መስመራችንን ለመሻገር ቀይ መስመራችን ለመርገጥ እንዳትሞክሩ። በዚህ ዘመን ያላችሁ የሌላ ቤተ ሰዎች እናንተም ለትጠነቀቁ እናንተም ስራት ልትይዙ ይገባል። እንግዲህ ዲያቆን ቢኒያም ፍሬው በዘመኑ የነበረ በንጽጽር ዙሪያ ላይ ይሰራ የነበረ ጀግና ኦርቶዶክሳዊ እንደነበረና ከዛ በኋላ እንዳስተደዱት ከነቤተሰቡ ወደ ጫካ እንደገባና እንደጠፋ ያለበት እንደማይታወቅ እንግዲህ የተለያዩ ቪዲዮ ሼር ሲደረጉ በዚህ በቲክቶክ መንደር እያያችሁ ነው። ብዙ ሰዎችም ሜንሽን አድርጋችሁ እኛ ፈልገን ልናገኘው ይገባል። እኛ ኦርቶዶክሳን አለን ከጎንንን ልንለው ይገባል። ልንረዳው፣ ልናግዘው ከጎኑ ልንቆም ይገባል። ስለዚህ በዚህ ዘመን ማሳደድ የሚባለውን ነገር ከአይምሯችሁ አውጡት፣ ከአይምሯችሁ አውጡት። እሺ፣ የሚሳደድላችሁም የለም። የቅርብ ጊዜ ትዝታ ነው። ከአንድ ዓመት በፊት ቅበት የሚኖሩ ኦርቶዶክሳውያን እንዳሳደዳችኋቸው ከቀያቸው እንዳፈነቀላችኋቸው ታሪክም የሚረሳው አይደለም። እኛ ኦርቶዶክሳውያን ባለማተቦች የምንረሳው ጉዳይ አይደለም። እንደዚህ አይነት ነገር በዚህ ዘመን ልታደርጉ የምትፈልጉ የሌላ ቤተ እምነት ሰዎች ሥርዓታችሁን ልትይዙና ልንፈራችሁ ወይም ደግሞ ልንሮጥላችሁ ወይም ቀያችንን ለቀር ልንሸሽላችሁ እንደማንችል ልታቁት ይገባል። ዲያቆን ቢንያም ፍሬውን ፈልገን እናገኘው አንዳንዶቹ አባቶች ጋር ተሰናጠልን ምናልባት ታፍነው ነው የሚኖሩ አባቶችን በድፍረት የሚናገሩ አይደሉም። ብቻ ክርስቶስ እና ወላዲተ አምላክ እናትነቷ አማላጅነቷ ስላለ በአማላጅነቷ በጠብቆቷ በልተንም እናድራለን፣ ጠጥተንም እናድራለን። ተጠብቀንም በክርስቶስ ጠባቂነት እንኖራለን በቅዱሳን መላእክት ፈጣን ተራዳይነት እየኖርን ያለን ህዝበ ክርስቲያኑስ ሰምቷን አልሰማም? ከሰማስ ምን ላይ ደረጃ አለ? ለአንተ ጠበቃ የሚቆምልህ ምናልባት ጠበቃ የሚቆሙልህ ቅዱሳን መላእክትና ወላዲተ አምላክ መብርሃን ሰይጣን ሰዋን ቅዱሰ ቅዱሳን ድንግል ማርያም ናቸው። ምእመናን የሰሙት በጣት የሚቆጠሩ ናቸው። ምናልባት የዕለት ጉርሳችንን እየሸፈኑ ነው የምንኖረው፣ በጣት የሚቆጠሩ ናቸው። የዕለት ጉርስ ምንም አቅም ያላቸው ሆኖ ሳይሆን ምናልባት ትንሾች ናቸው። ያው እነዚህ ናቸው ያሉት፣ እነዚህ አባቶችና እነዚህ እናቶች ናቸው ጎናቸው ያሉት ምእመናን አልሰማም። ምናልባት አሁን ምእመናን ሁሉ ይሰማን ብዬ አስባለሁ። ያው ብቻ ግን ጋዜጠኞችም ጠይቀው ነበር፣ ጋዜጠኞችም ጠይቀው ነበር ግን ለልጆች አደጋ ይደርሳል በማለት ለጋዜጠኞችም ቃሌን አልሰጠውም። በተደጋጋሚ ለልጅ ጋዜጠኞች ጠይቀው የነበረ ለልጆች ግን አደጋው ስላለ ፋና ቲቪ ሬዲዮ ጣቢያ እነሱም ጠይቀውኛል፣ እንትን ደግሞ አዲስ ቲቪ ነው ማን የሚሉት እሱም ጠይቀውኛል። እንደገና ደግሞ ኢሳት የሚባል ቲቪ ወደሆነ ቦታ ላይ ቢሮ ያላቸው እነሱን ጠይቀው ነበር። ፍቃደኛ አልሆንኩም እስካሁን። ምናልባት ከዚህ በኋላ ግን ፍቃደኝነቴን እንትን ልል ይችላሉ። ለምን ለቤተሰቦቼ ስም ቤተሰቦቼ እንደ ዜጋ አይደለም እየኖሩ ያሉት፣ ወይም እንደ ሰው ልጅ በነፃነት እየኖሩ አይደሉም። የእነሱን ነፃነት ግን እጅግ በጣም ፈልጋለሁ። ያ በስሜ ደግሞ ያቆነደኛም ብል የሚያወጣውን ሰው ስማ ነው በስሙ ማውጣት ይችላል። የክርስቶስ ተቆርቋሪ ከሆን ስሙን ደብቆ ክርስትና የለም። ምናልባት ቅዱስ ጴጥሮስ በሮም ላይ ማነው ቅዱስ ጴጥሮስ ሲያስተምር በቅዱስ ዮሐንስ ስም አይደለም ወንጌል የሰበከው ስለ ክርስቶስ የሰበከው ቅዱስ ጳውሎስም በጴጥሮስ ስም አይደለም የሰበከው በስማቸው ነው በስሙ መስበክ ይችላል አለዚያ በስተቀር ደግሞ መንግስት በዚህ ሰውዬ ላይ ወይም ደግሞ ህዝበ ክርስቲያኑ በቃ ምላሹን ወይም ደግሞ መፍትሄ በዚህ ሰውዬ ላይ እንዲያቆም ፈልጋለሁ ከጠየቁኝ እኔን ይጠይቁኝ እኔ መልሳለሁ በእኔ ላይ አንድ እንትን ብሏል ግን በእኔ ስም በእኔ ፎቶግራፍ ሰዎች አይጠቀሙም። ትክክለኛው ዲያቆን ቢኒያም ማለት 201 ላይ 201 ነሐሴ 27 ቀን 201 ነሐሴ 27 ቀን ቅድስት ልደታ ለማርያም የሚወጣ ጋዜጣ አለ በ201 ነሐሴ 27 ቀን የወጣውን ጋዜጣ ስለ እውነተኛው ስለ ትክክለኛው ቢኒያም ቤተክርስቲያን በጋዜጣ ወጥታለች። ጋዜጣውም አለ በክርስቶስ ላይ ለተዘባበተው ለሳድቅ መሐመድ የተሰጠ ሃይማኖታዊ ምላሽ የሚል ጋዜጣ አለ። በዚያም በዝርዝር አስቀምጠውታለን እና ያን ጋዜጣ ሄዳችሁ ጠይቃችሁ እውነተኛውን ቢኒያም ማወቅ ትችላላችሁ። እውነተኛው ቢኒያም ደግሞ ሐሰትን ከእውነት ጋር አትቀላቀል በሚለው ሲድ የምታወቀው የሚታወቀው እርሱ ከመጀመሪያ እንደ ሰገዳይ ነበር በሚል ታውቋል። እና ሰዎች ደግሞ ዲያቆን ቢኒያም ፍሬው በሚል በእንግሊዝኛ ስሜን ለቀውታል። ሲዲሁም ተለቋ ላይ እዚያ ላይ ፎቶውንም ማንነቱን ማወቅ ትችላላችሁ። እና ሙስሊሞች ደግሞ በሰጡት ላይ እዚያ ምንም የነሱ ይህት ማለት አልችልም። ዲያቆን ቢንያም በሚለው በአማርኛ በሰጠው ላይ በዚያ ላይ እነሱ የሰጡት ምላሽ አለ። በዚያ ላይ ማየት ይቻላል። ይሄ ነው ያለው ነገር። ትናንትና ዳታ ብርቼ ነበርና ብዙዎቻቸው እንደጠፋውን ገልጻችሁልኛል። አዎ የጠፋሁበት ዋናው ምክንያት ይሄ ነው። በመከራዬ ምክንያት ነው የተለመደ ነው። ምናልባት ለእናንተ ለሰማችሁ ላያችሁ አዲስ ነገር ሊሆን ይችላል እንጂ መከራዬ የተለመደ ነው። ሀገር ወደ ሀገር መንከራተት፣ ሀገር ወደ ሀገር መሰደድ፣ መከራን መቀበል ተለመደው ሆኗ ላይ እግዚአብሔር ይመስገን አልከፋኝም። እግዚአብሔር ይመስገን አካሌ አልጎደለም። ምናልባት እግዚአብሔር አምላክም በምን ቋንቋ ብገልጸው ብገልጸው አረካም። እኔ በእውነት አንደበቴ ዱዳ ነው። ባመሰግነውም በእኔ ተመስግኖ ምንም እኔ እንጃ። ብቻ ግን እግዚአብሔር አምላክ በእኔ ተመሰገነም በማንም ተመሰገንም፣ እግዚአብሔር ሁልጊዜ ምስጉን ነው። ቅዱሳን አባቶቼ ቢያመሰግኑት ይደርስልኛል። እኔ ምስጋና ግኝትም አይደርስም አሁንም ለአባቶቼ ለቅዱሳን ነቢያት ለቅዱሳን ሐዋርያት ለቅዱሳን ጻድቃን ሰማይታት መልእክቴን አስተላልፋለሁ። እነሱ ምስጋናዬ እንዲያቀርቡልኝ በእነሱ አማላጅነት በድንግል ማርያም ረዳትነት በእሷም ልጃ በልጅነት የመትስ ማለማርያም ብዬ አድጌባታለሁ እናቴ በህፃነት ብትሞትም በስማለ ማርያም ብዬ የአምላክን ፍቅር የእሷን እናትነት በበለጠ ከወላጆች የተለይቼ እንዳውቅ አድርጎኛል። ፍቅሯና ጣዕሟ በፍቅሯና በጣዕሟ እንድሰክር አድርጎኛል። ክብር ምስጋና የደረሰው አመሰግነዋለሁ አምላኬ። አሁንም ፍቅሯ፣ እናትነቷ፣ አማላጅነቷ፣ ጸጋ በረከቷ ሳይለየኝ ከመከራ ይሁን አስመልጠኛለች። በእውነት እግዚአብሔር ይመስገን። እግዚአብሔር ይመስገን። በእውነት ምስጋና ይሄ በጣም እጅግ የረቀቀ ነው። ብቻ ግን ደካማ ነኝ ባመሰግንም የትም አይደርስም። እግዚአብሔር ይመስገን። ልጆችን ድጋሜ አይኔ እርስ በርስ አስተያየቶኛል፣ አያቻቸዋለሁ። በጣም ትጎድች ነበር። በጣም ከኔ መውጣት ይልቅ የልጆቹ መትረፍ ሲያሳስበኝ ነበር። ተርፌያለሁ። እግዚአብሔር ይመስገን። እግዚአብሔር ረቂቅ አምላክ ነውና አትርፎኛል እግዚአብሔር ይመስገን። መናገር አንድ ቤት የለኝም። ባመሰግነው ምስጋና የሚደርስ አይመስለኝም። ብቻ ግን ምን እለዋለሁ? ምንም ልለው አልችልም። እግዚአብሔር ይመስገን ተርፌያለሁ። ያዘናቸው የተከዛቸው አላቸው፣ እግዚአብሔር ስላለ ኖራለሁ ብያቸዋለሁ። እዚህ በፊት እግዚአብሔር ካልፈቀደ እግዚአብሔር እድሜን ካልቆረጣት ልሞት አልችልም። በጥይት ሙተስቻለሁ። የመንግስት አካላትም አሉበት፣ የመንግስት እጅ አሉበት፣ የእኛ ሰዎችም አሉበት። በኋላ እንደምሰማ የእኛ ሰዎችም አሉበት በገንዘብ እየተገዙ ያሳድዱኛል። እግዚአብሔር ግን ስላለ ኖር ያለው ተርፍ ያለው ክብር ይግባው አምላክ የድንግል ማርያም ልጅ። አሁንም እንዳታስቡ፣ ለእኔ የምትጨነቁ ሰዎች እንዳትጨነቁ፣ እንዳትተክዙ፣ ደህና ነኝ እግዚአብሔር ይመስገን። ምናልባት እኔ ደስተኛ ነኝ ከፍተኛ ነው። ብቻ ግን በጣም የሚሰማኝ በቃ በልጆቹ እና ብዙዎቻችሁ አሁን አልቅሳችሁ ገልጻችሁ ይልኛል እና በዚያ ምክንያት ነው በጣም የተሰማኝ። እጅግ በጣም እግዚአብሔርን አመሰግናለሁ። አመስግኑልኝ ብያላችሁበት፣ የድንግል ማርያምን ልጅ አመስግኑልኝ። ለእኔ እንደሚሰራው ሁሉ ለሁሉ ከሰራለት ኒንጃ ለእኔ እንደሚያደርግልኝ ሁሉ ለሁሉ ያደርግለታል ብዬ አላስብም። ለእኔ የተለየ ነው። ለእኔ በእውነት ወላጆች አያደርጉልኝም፣ እንደዚህ አይነት ነገር አድርገውልኝም፣ ያው ሊያደርጉልኝም አይችሉም። እሱ እንዳደረገልኝ ወላጆች ያደርጉልኛል? በፍጹም አልችልም፣ አይችሉም፣ ሊያደርጉም አይችሉም። ፍጡር ሊያደርግልኝ አይችልም። ምናልባት እናቱ ድንግል ማርያም፣ የእሱ ታዛዦች የሆኑት ቅዱሳን፣ የእግዚአብሔርን ስም የያዙት፣ ቅዱስ የሚለውን መጠሪያ የያዙት ቅዱሳን ያደርጉልኛል፣ አድርገውልኛል፣ ወደ አምላካቸው አሳስበውልኝ የእኔ ኃጢአትማ እንግዲያው ወደ አምላክ የሚያስጠጋ አይደለም። የእነሱ በረከት የእነሱ ምልጃ ነውና እግዚአብሔር ይመስገን ተርፌያለሁ። በእግዚአብሔር ቸርነት ለዚህ በቅቻለሁ። እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ፣ ይጠብቅልኝ። እግዚአብሔር ይመስገን። የደረሰብኝን እኔ ያውቃለሁ። የምታውቁ ማውቃቸዋን ያያችሁ ማየታቸዋል። እግዚአብሔር ይመስገን። ተመስገን። ክብረ ምስጋና ይግባው። ሌላው ከሰኔ አስራ ሶስት ቀን አንድ የሆነ አካል ያው ማለት በርከት ያሉ ናቸው ወደ አንድ ቦታ እንሻላህን ብለው ወስደው ነበረ። ያው እነሱን ለፎቶ ነው ሳያቸው ለፎቶ የራሳቸውን ጥቅም ያራምዱ ነው የሚመስለው እና ፎቶ ብቻ እየፈራው ሁሉን ነገር አደርግ ነበር። ይሁን እግዚአብሔር ይመስገን። አሁን እዚህ ጉዳይ ጥቃት ከደረሰባቸው ሰዎች መካከል አንዱ ነ የእኛም ቤት ታሪክ ብዙ ማያውቅ ሰው ካለ እንግዲህ ይፋ ማድረግ ይኖርብናል። ይህን ስናወራ አሁን እንዲህ ተረጋግቼ እንደዚሁ ምናምን ስል በአንድ ነገር ከተነሳ እነዚህ ክርስቲያኖች ናቸው የእንትን ጠላቶች ምናምን የሚል አሁን ልክ እንዳየናቸው አይነት ቪዲዮ ተቀናባብሮ ከስልሳ በላይ ቤት ላያችን ላይ የነደደ ሀብት ንብረት የወደመብን ቤተሰቦች ላይ ጥቃት የደረሰባቸው ተፈነካክተው ተቆራርጠው ከሀገር እንድንወጣ የተደረገ መካከል አንዱኛ ነው የዚህ ጉዳይ ተቀባዮች ጭምር ስለ ታጣቂ ዓይናችን እያየ ያደግኩበት ሰንበት ትምህርት ቤት ያገለገልኩበት ደብር የት ገቡ እንኳን አላለች። አራት ዓመት ሆኖናል ቦታው እንደወደመን ያሉ እንደተቃጠለ፣ ዛሬ ሁሉም ሰው በውስጡ አለው። ግን ዛሬ ተነስቼ አጠቃላይ የእስልምና ሃይማኖት ተከታይ ወይ እንደዚህ ይገደል አልለም። ለምን ሲባል ሰላማዊ የሆነ ሰው ከዋለ ምንም የማያውቅ ደግ የዋ ንጹህ ምንም የማያውቅ ስጥ ሲርብ ሊያበላ የሚችል ሰው አለ። ይህ ማለት ግን እኛ ጋር ሁልጊዜ ድምፅ የለም ማለት አለ። የምንጠብቀው ነገር አለ። ወጥቼ እኔ ብናገር እንደዚህ አድርጎኛ ሌና አድርጎኛ እንዲህ አድርጎኛ ምናምን ብል ሌላ ቦታ ሌላ ደግሞ ይገደላል። እኔ አይሞሮ መጠቀም አለብኝ ብለን ቁጫለሁ። የወጣሁ እኮ ቤተ ክርስቲያኔ ለምን ተቃጠለች? ሃይማኖቴ ለምን ተነካ? ለምንድን ነው ክርስትና የተነካው? የእኔ ክርስትናችን አት ምናምን ብለህ ተናግረህ ሊሆን ይችላል። ፍለፊት የቆምከው ተገና ያረከው ምኖችህን ነው ወንድሞችህን ነው የክርስትና ወንድሞች ያለው ቢቃጠል ቢነድ ምን ቢል የሚያበሉኝ የሚያጠጡኝ ዛሬ እኮ እኛ በየቤት ክራይ እኮ ነው እየተንከራተትን ያለ ነው። ምን ያል ደግሞ ጎዳና የወደቀ ብዙዋል። ቤተሰቡ ጨርሶ አልቆበት ቁጭ ብሎ እያዘን ያለ ሰዋል። ሻሸመኔ ሄደህ ብትጠይቅ ይነግሩሃል። ሁ ስልጤ ሌለ ብትሄድ ይነግሩሃል። አሰበ ተፈሪ ጭሮ ብትሄድ ይነግረዋል። ሀረር ብትሄድ ይነግረዋል። ጅማ ብትሄድ ይነግረዋል። እናውራው ካለ ብዙ ይወራል። በእውነት ጊዮርጊስ አለ። ይሄ በአንድ መሬት ጊዮርጊስ ቤተክርስቲያን እየሰራ ህዝቡን ለማጋጨት ምን ያመጣል የሚለውን ነገር አሁን አንተ ኃላፊነት ወስደ ለምን መሰለ። አሁን አንተ እኔ ደግሞ እኔ ደግሞ ምን ማለት ነው? አንተ በሁለት መቶ ፀዋ ማህበርተኛ ይሄን ቤተክርስቲያን እየሰራው ነው ብለሃል። አትችልም ኦርቶዶክስ ተዋህዶ ሆነ? ኦርቶዶክስ ተዋህዶ በሀገር ራሴ ነው። ኦርቶዶክስ ሃይማኖት ከሆንክ በህግ ያስጠይቃል። ሰላም የተዋህዶ ልጆች፣ እንግዲህ ትናንትና ጋር የተወሰነች መረጃ ልንሰጣችሁ ሞክረናል። ይሄ በምስሉ ላይ የምታዩት ሰውዬ መብራቱ የሚባል ሸደሪያ ላይ ዳስ ዘርግቶ አጸብላለሁ እያለ የተዋዶ ልጆችን ሲያወናብር ሲያጭበረብር የነበረ እጅግ በጣም ነውረኛና ከስርዓተ ቤተክርስቲያን ውጭ የሆነ ሰውዬ ነው። ደግሞ የከሰረ ነጋዴ፣ የከሰረ ነጋዴ ደግሞ አሁን ጭራሽ ደግሞ ይባስ ብሎ ቤተክርስቲያን ሰራው በማለት እዚህ ጋር በምስሉ ላይ እንደምታዩት ከአምባ አንድ ወዲያ ባዶ በወንዙ ተሻግራችሁ ባለው ቦታ ላይ እንደዚህ አድርጎ ሰርቶ የቅዱስ ጊዮርጊስ ቤተክርስቲያን እየሰራ ነው ብሎ ብሎናል። ትናንትና ሄደን ለማናገርም ለመጠየቅም ሞክረናል። ከሀገረ ስብከቱ ፍቃድ እንዳለው ጠይቀ ነው። ምንም ፍቃድ አልተሰጠም። ሀገረ ስብከታችንም ድረስ ደውለን ጠይቀናል። ፈቃድ አልተሰጠም። አሁን ግን ሀገረ ስብከታችን ህዝበ ክርስቲያኑን ይፈልጋል፣ ወጣቱን ይፈልጋል። ምክንያቱም ህጋዊ በሆነ መልኩ በህግ አግባብ የምንሄድበት ሆኖ ደብዳቤ ተጽፎ አል ስምንት ሰዓት ላይ ሁላችንም ሀገረ ስብከት ተገኝተን እዚህ ቦታው ድረስ ሄደን ያለውን ነገር ከሀገረ ስብከቱ ጋር አንድ ላይ ሆነን እርምጃ መውሰድ ስላለብን ሁላችሁም እንድትመጡ በሰባቷ በቅድስት አርሴማ ስም እና በቅዱስ ቤተክርስቲያን ስም ጠሪያችን እናስተረፋለን። የመኪና ባለንብረቶች ቦታው ላይ መገኘት የምትችሉ ጠቅላላችሁን ተገኝታችሁ ይህንን ነገር በጋራ ሁን የምንቃወምበት ግዴታ ስለሆነ እንዳትቀሩ፣ እንዳላችሁ ይህንን ተግባር ማውገዝ አለብን። ሁላችን ህዝበ ክርስቲያን ከስምንት ሰዓት በፊት ሀገረ ስብከት ተገኝተን መሄድ አለብን። ከሀገረ ስብከታችን ጎን ቆመን ይህንን ጉዳይ እስከ መጨረሻው ድረስ እልባት እንዲያገኝ መፍትሄ መውሰድ አለብን። ና እባካችሁ በክርስቲያን ወጣቶች ሀገረ ስብከት ተገኙ። ትራንስፖርት ባለንብረቶችም የትራንስፖርት አገልግሎት እንድታዘጋጁልን በቅዱስ ቤተ ክርስቲያን ስም እንጠይቃለን። እንግዲህ ይሄ ሰውዬ ሁለት የአምባ ሁለት ቀበሌና የአምባ አንድ ህዝብ ቀበሌ አልፎም ተልፎ የተዋዶን ህዝብ የናቀ ፣ ህዝብን ከህዝብ ለማጋጨት ቆርጦ የተነሳ ወንጀለኛ፣ ፍጹም የተዋዶ እምነት ተከታይ ያልሆነ ህገወጥ የሆነ ሰውዬ ሹሩባ ተሰርቶ ድሬዳ አድርጎ ህዝቡን ለማወናበድ የተነሳ እኔ በጣም ይሄ ይሄ ነገር በጣም በጣም በጣም በጣም ሊታሰብበትና እርምጃ ሊወሰድበት ስለሚገባ ሁላችሁም የተዋዶ ልጆች ቦታው ላይ እንድትገኙ እንደም በቅድስት ቤተክርስቲያን ስም ጥሪያችን እናስተላልፋለን። ይህ ይህ መልዕክት ለሁሉ የሚደርስ ዘንድ ቶሎ ብላችሁ ሼር ኮፒ አድርጉልን። ቅዱስታት ሲማ ታክብርልን። ከቤተክርስቲያን ጎን እንቁም። ጥሪያችን ይሄ ነው፣ የተዋዶ ልጆች። ጠንቋይ ስራውን ሊሰራበት የነበረውን እንደዚህ ቦታውን አመድ አድርገናል። ቤተክርስቲያን የሚወክል ምንም ነገር የለም እዚህ ሁሉንም አጥፍተነዋል። እንግዲህ ታች ላይ ያለው እንደ ጸበልተኛ ማረፊያ አድርጎ የሰራው ነው። ስጋር ሙሄብ እንደ ቤተክርስቲያን አድርጎ የሰራው ነበረ። ማንም በራሱ ተነስቶ ቤተክርስቲያንን መስራት አይችልም። እኛ ከአባቶቻችን የተቀበል ነው። ክርስቶስ በደሞ የዋጃት ደሞ ያረፈባት ቦታ ነች ቤተክርስቲያን የሚገባው ማንም ሰው በፈለገ መልኩ ማድረግ አይችልም። ይሄ በጣም የሚሰመርበት የሚገባ ነገር ነው። በተለይ አሶሳ አካባቢ እንደዚህ አይነት ነገር አይኖርም። ለተማሪ መሰል አይነቶች እኛ እናቀላችኋለን እናድናችኋለን ብለው ህዝቡን የተዋለውን ህዝብ የሚያጭበረብሩበት አይነት አሶሳ ላይ የለም። እንደዚህ አይነት ነገር ቤተክርስቲያነቷ የሚወክል አንድም ነገር የለም። ቤተክርስቲያነቷ የሚወክል ነገር አንስተናል፣ ቅዱሳቱን ወስደናል፣ ጉድላቱን አንስተናል። ከዛ በተረፈ ቤተክርስቲያንን የማይወክል ተራውን ነገር አቃጥለነዋል ማለት ነው። እንግዲህ እግዚአብሔር ይርዳን፣ የተመሰገነ ይሁን ቀጣይም ካምፓላ ተመልሶ ወደዚህ ቦታ ላይ እንዳይመለስ የሚያደርግበትን መንገድ እንፈጥራለን። እግዚአብሔር የተመሰገነ ይሁን።